ኢየሱስ መንደራቸው ውስጥ ከዞረ እንደ በርባን የተሰጣ ልብስ ሊያጸዳላቸው አይደለም። በርባን ሰፈራቸው ከዞረ ሁሉ ልብስ ያስገባል፣ ሁሉ ማስገባት እራሱም ይገባ። ኢየሱስ ተዳብሎ አላዳነህም። ብቻውን ሞተ፣ ብቻውን ዋጋ ከፈለ። ለእኛ ድነት ብቻውን የሞተ ኢየሱስ እሱ ክብር ይገባዋል። ብቻውን ዋጋ ለከፈለ ብቻውን ክብር ይሰጠዋል። ያንተንና የኔን በደል ሲከፍል ተዳብሎ አይደለም። የዛሬ መልእክቴ በርባን እኔና እናንተንን በርባን የሆነ ሰው አይደለም በርባን ተለቆ ኢየሱስ ታሰረ። የታሰረውንና የተለቀቀውን እንይስቲ በእግዚአብሔር ቃል ከታሰረውን ጀምር ማቴዎስ ምዕራፍ ዘጠኝ በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎቻቸውና በመንደሮቻቸው ሁሉ ይዞር ነበር። ኢየሱስ መንደራቸው ውስጥ ከዞረ እንደ በርባን የተሰጠ ልብስ ሊያጸዳላቸው አይደለም። በርባን ሰፈራቸው ከዞረ ሁሉ ልብስ ያስገባል። ሁሉ ማስገባት እራሱም ይገባል። በርባን ያልሰራው ወንጀል የለም። በርባን በሰፈራቸውና በመንደሮቻቸው ያልሰራው ወንጀል የለም። ገሏል፣ ቀምቷል፣ ዘርፏል፣ ደብድቧል። ወንጀል የተባለ ሁሉ በርባን ፈጽሟል። መንደሮቻቸው እስከገባ ወይ ሊገላቸው ወይ ሊደበድባቸው ወይ ሊሰርቃቸው በመንደሮቻቸው ሁሉ ይህን ሁሉ እያደረገ በርባን አልፏል። ኢየሱስ ደግሞ በመንደሮቻቸው ምን እያደረገ ደዌ የነበረባቸውን ሁሉ ምን እያለ እየፈወሰ። መንደር ማለት እኮ ሰፈር አይደለም። መንደር ለምሳሌ ይሄ ምንድን ነው ጎፋ ጎፋ ካምፕ ምንድን ነው ሰፈር ነው። አሁን በሰፈር አይደለም አሁን ኢየሱስ በጎፋ ጋር አለፈ ሲባል በዚህ ጋር ነው የሚያልፈው፣ በዚህ ጋር አይደለም ያለፈው። ጎፋ መንደር ይገባል፣ እዚህ ኮብልስቶኑን ይገባል። መንደር ነዋ መንደር ውስጥ ማለት ውስጥ ለውስጥ ሳይቀር ይሰቀል ብለው ሲጮሁ ከነበሩት ውስጥ ወይ ቤታቸው ወይ አክስታቸው ቤት ወይ አጎታቸው ቤት ወይ አበልጆቻቸው ቤት የሆነ ተአምራት በኢየሱስ ምክንያት ገብቶላቸዋል። የሆነ ድህነት ተከናውኖላቸዋል። የሆነ ተአምራትን ተደርጎላቸዋል። በሽተኞቻቸው ተፈውሰውላቸዋል። አብዛኞቹ ደግሞ ራሳቸው ተፈውሰው በበርባን ደግሞ ወይ አክስታቸው ተዘርፋለች ወይ ራሳቸው ተዘርፈዋል ወይ አጎታቸው ሚስት ተዘርፋለች ወይ ያጎታቸው ወንድም ምናምን ያጎት ልጅ ተዘርፏል። ሁለቱም መንደር ውስጥ ሲመላለሱ የተመላለሱበት ጉዳይ ነበረ። ሁለቱም እየተመላለሱ የተፈጸመ ነገር ነበረ። ኢየሱስ በመንደሮቻቸው እየፈወሰ ተአምራትን እያደረገ እያበላ የታመመን ነጻ እያወጣ ያልፍ ነበረ። የሚሰቀለው ደግሞ ምንድን ነው? ጥፋተኛ ነው። ከዛ ጥፋት የለበትም። ጲላጦስ ይህንን አወቀ። ያለበደሉ በደሉ ሊቀ ካህናቱ እንደ ያነሳሱት አወቀ። በዚህ ሰው ላይ ምንም በደል አላገኘሁበትም። ስለምንድነው የምትከሱት? ስለምንድነው እንዲሰቀል የፈለጋችሁት? ከዛስ ሊቀ ካህናቱ ህዝቡን ያግባቧቸው ነበረ፣ ህዝቡን ያባብሏቸው ነበረ። የተለያዩ ወንጌላቶች ሊቀ ካህናቱ ያደረጉትን ድርጊት በተለያየ አማርኛ አስቀምጠዋል። አንዳንዱ ያግባቧቸው ነበር ይላል። አንዳንዷቹ ደግሞ ያባብሏቸው ነበር ምን ኢየሱስ እንዲሰቀል፣ በርባን እንዲፈታ። አሁንም እኮ ትውልድ አይኑ ኢየሱስ ላይ እንዳይሆን በርባን በሆነ በማይረባ ዝባዝንኬ ላይ ትውልድ አይኑን እንዲተክል ያደረጉት ሊቀ ካህናቶች እኮ ናቸው። አሁንም እንደዛ ነው። የእነዛቹም በርባንን አስመረጧቸው ኢየሱስን አስትተው በርባንን አስመረጧቸው። ዛሬም ትውልዱን ኢየሱስን እያስተው የሚያስመርጡት ሌላ ሌላ አዳዲስ አለ። እናንተ ሊቀ ካህናቶቹ ሸወዷቸው፣ አባበሏቸው፣ ዛሬ ትውልዱን እንደሚያባበሉት የወንጌል ብርሃን ካላበራላችሁ፣ አይኖቻችን በርተውልን ነው፣ የልቦናችን አይኖች ተከፍቶ ነው። ስለተከፈተላቸው ኢየሱስ ትዝ ይላችኋል። ጌታ ሆይ አሉ፣ በስምህ አጋንንት ተገዙልናል። ተገዙልን እኮ አጋንንት በስምህ ማለት ኢየሱስ ጋር ሲሄዱ አጋንንቶች ጠብ ሲሉ አይተዋል። ከዛ ሲልካቸው ኢየሱስ የለም ብቻቸውን ሄዱት፣ ኢየሱስ የለም። በኢየሱስ ስም ሲሉ ተገዙላቸው። እናንተ ከዛ በቃ ምድር ሰማይ እንዴት ይብቃቸው! ስሙ ምን አለ ሰራልን፣ እምነታችን ሆነልን። ከዛ ተደስተው እየሮጡ ወደ ኢየሱስ ጋር መጡ። አጋንንት በስም ተገዙል፣ ዋው! ጌታ ኢየሱስ ሀሴት አድርጓልኩ። ማለት በዚህ ሳይሆን ስማችሁ ስለተጻፈ ተደሰተ አላቸውና ግን ምን አለ ሀሴት ኢየሱስ በምድር ብዙ አልቅሷል። ብዙ ተገፍቷል። አሴት ያደረገው አንድ ቦታ ነው፣ እሱም እዚህ ቦታ ነው። ከዛ ምን እንዳለ ታውቃላችሁ? አባት ሆይ ከጠቢባን ሰውረ ይህንን እውነት ለእነዚህ ላልተማሩ ስለገለጥክላቸው አመሰግናል። ኢየሱስ ምስጋና አስገብቶባቸዋል። ስለበራላችሁ ከታላላቆች ሰውሮ ከተማሩት ጌታ ኢየሱስ እዚህ ጋር ያለው ቃል በጣም ይገርመኛል። ሰይጣን አለ እንደ መብረቅ ከሰማይ ወደቀ። ሰይጣን ከሰማይ እንደ መብረቅ የሚወድቅበት አንድና አንድ ምንድን ነው? ብርሃን ሲበራላችሁ፣ ኢየሱስ ሲገባችሁ በቃ ይፈጠፈጠ ይሄ እውነት በርቶላችኋል። በርባንን እንዳትመርጡ ኢየሱስን እንድትመርጡ በርቶላችኋል። የበራላቸው እኮ ነበሩ። ኢየሱስ ሞቶ እንኳ ሽቶ ይዘው የሄዱ ሴቶች ጌታዬን አሉ። እናንተ እየተንቀሳቀሰ ሳይሆን ሞቶ ኢየሱስ ጌታዬን፣ ሽቶ የጌታዬን ሬሳ ወዴት አደረጉት? እናንተ ሬሳ፣ ጌታዬ ትላለች። ምንም ማድረግ እኮ አይችልም። በቃ የለ ሞቷል እኮ። የጌታዬን ሬሳ እናንተ ኢየሱስ ሞቶ የሚያዋጣ እኮ ነው አደለም? ይሄ ያው ሆኖ። አረ ኢየሱስ ያዋጣል። እስቲ ይሄን በርባን እናስበው። ተይዟል፣ ሲያዝ እንደዚህ ይላል የእግዚአብሔር ቃል። ማርቆስ 15 እንዲህ ብሎ ያስቀምጠዋል። ቁጥር ሰባት ጀምሮ በአመፃም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ይሄ በርባን በአመፅ ነፍስ የሚገል ነው። ተጣልቶ በድንገተኛ ምናምን እኳ አደለም። በአመፅ የሚገል ነው፣ በአመፅ የሚዘርፍ ነው፣ በአመፅ የሚደፍር ነው፣ በአመፅ የሚደባደብ ነው፣ በአመፅ የሚናደ በርባን የተባለ ከአመፀኞች ጋር ምን ያለ የተቆጠረ ምድቡ አመፀኛ። ከዛ ከአመጹም የተነሳ ፍርዱ እስር ሳይሆን በሞት እንዲሆን የተፈረደበት እስረኛ ነው። ከኢየሱስ ጋር ግራና ቀኝ የተሰቀሉት አልነበረ፣ መሀሉ የበርባን ነበር። ከዛ አመፀኛውን ይዞት መጣ። ይዞት መጣና አሰሩት። ኦልሬዲ ታስሯል። ፍርደኛ ነው ምን ሞት ፍርደኛ። እኔ ሳስበው በርባን አሟሟቱን በጥይት ቢያደርጉልኝ፣ ምክንያቱም የመስቀል ከባድ ስቃዩ ረጅም ነው። መስቀል የሚደረግበትን ምክንያት ያመጣበትን መዘዝ እያሰበ በአንድ እረፍት ኗ የሞተ ተገላገለ ይባላል። እረፍት ኗ ለሱማ ሞት እንዳሰጠው ይባላል። ስለዚህ እረፍት እንዳይሆንለት ቀስ እያለ ወይኔ፣ በቃ አሁን ነው ራርተው በጥይት ቢያረጉልኝ ወይ በሰይፍ ቢያረጉልኝ፣ ያማማቻ እንትኑን እያማረጠ ይመስለኛል። ኦረዲ ኦቪየስ ነው፣ ምክንያቱም የሞት ፍርድ ከተፈረደባቸው ውስጥ አንዱ ነው። ኢየሱስን ደግሞ እርግጠኛ ነኝ ያውቀዋል፣ እና ኢየሱስም ሲታሰር አይቶታል። ኢየሱስ ታስሮ እኔ ፈታለሁ የሚል ተስፋ እንዴት ነው የሚኖረው? እርግጠኛ ነኝ እነዛ ደግሞ በግራና በቀኝ የነበሩት አንደኛው እንኳ ከዛሬ በገነት ተብሎ ገብቷል አንደኛው እዛም ላይ ሆኖ ያልተማረ ነው እንዲማር ተሰቅሎ ያልተማረ ነው። እንግዲህ ከዚህ ከበረባን የከፉ ቢሆኑ ነው ወደ ከኢየሱስ ጋር ለአማራጭ እንኳ አላመጧቸው። ስለዚህ ከሁለቱ ጋር አንደኛው እንደሚሆን እሙን ነው። እንትና በእኔ ፋንታ ብሎ ከሱ የባሰ ወይ ደግሞ ከሱ የባሰ ቢፈልግ አያገኝም። የባሱትም ተሰቅለዋል፣ ተወስኖባቸዋል። ከኢየሱስ ጋር እቀያየራለሁ ብሎ እንዴት ያስባል? ኢየሱስን በእኔ ይቀይራሉ ብሎ እንዴት ያስባል? እንደዚህ ኮነን በርባኖች እኮ እኛ ነበረን። የእኛን ሞት ወስዶ የሱን ሕይወት ሰጠን። እኛ ኮ ሕይወቱን የሰጠን ዘላለማዊነትን ሰጠን። ከዚህ ምድር ያለፈ ምድራችንን ያሳመረ እዚህ ምድር ላይ የምንኖረው ሕይወት እንዲጥመን እያደረገ ከሌሎች ልዩ እንደሆነ እንድንቆጠር እያደረገ ከምድር ያለፈን ሕይወት ዘላለማዊ የሆነን ሕይወት ሰጠን በርባን አረ እኔ እኮ እንደዚህ ነው እኔ እኮ እንደዚህ እንደዚህ እንደዚህ አለ እንዴ? በርባን ያወራው ምንም ነገር የለም። መብት የለውም። እኔ ልተርፍ ይገባኛል፣ እኔ ልድን ይገባኛል ብሎ የሚያወራበት አፍ የለውም። ለዚህ ነው ኢሳያስ 63 ላይ እንደዚህ ብሎ ይናገራል። ይህ ከኤዶምያስ ልብሱም የቀላ ከባሳሮ የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው? በጽድቅ የሚናገር ለማዳን የምበረታ እኔ ነኝ። ቀሚስ ስለምን ቀላ? ልብስስ በወይን መጥመቂያ እንደሚረገጥ ሰው ልብስ ስለምን መሰለ? ስለምን መሰለ? መጥመቂያውን ብቻዬን ረግጫል። ልብሱ ደም ሆኗል ተነክሯል መጥመቂያው ምን የኛ ኃጢአትና በደል የኛ የተጨማለቀ ህይወት እሱን ምን ብያለሁ ብቻዬን ረግጫለሁ ኢየሱስ የእያንዳንዳችንን በደል ብቻውን ተሸከመ እግዚአብሔር አብ የሁላችንን በደል በሱ ላይ አኖረበት አስቀመጠው እሱ ጋር የነበረውን ደግሞ ንጹህ ህይወት አመጣና እኛ ላይ አኖረል መጥመቂያውን ብቻዬን ረግጫለሁ። ያ ብቻውን የመርገጡ ውጤት ልብሱን ምን ብሎታል? አቅልሞታል፣ ቀይ አርጎታል። አንድ የለበሰው ልብስ ንጣት እስከማይታይ በሙሉ በደም ተሸፍኗል። ምን ብቻውን ስለረገጠ ኢየሱስ ተዳብሎ አላዳነህም። ብቻውን ረገጠ፣ ብቻውን ሞተ፣ ብቻውን ዋጋ ከፈለ። ብቻውን ዋጋ ለከፈለ ብቻውን ክብር ይሰጠዋል። ብቻውን የረገጠውን ደብዬ አላከብረውም። ብቻውን የረገጠውን ብቻውን አከብረዋለሁ። የወይን መጥመቂያውን ብቻውን የረገጠ፣ ለእኛ ድነት ብቻውን የሞተ ኢየሱስ እሱ ክብር ይገባዋል። ያንተንና የኔን በደል ሲከፍል ተዳብሎ አይደለም። መጥመቂያውን ብቻዬን ረግጫለሁ፣ ከአሕዛብ አንድ ሰው ከኔ ጋር አልነበረም ካሉት ሕዝቦች ከኔ ጋር ማንም አልነበረም። ሞቱ ላይ ማንም ካልነበረ ዛሬ ከማን ጋ ነው የምታካፍለው ምስጋና? በቁጣዬ እረገጥኳቸው፣ በማዕቴም ቀጠቀጥኳቸው፣ ደማቸው በልብሴ ላይ ተረጨ፣ ልብሴም ሁሉ አሳድፍዋለሁ ቁጣ ነበረብን በደን በአጣ ያልነበረብን፣ ያንን ሁሉ ልብሴን አሳደፈዋለሁ። ያንተን እድፍ ወስዶ፣ አሳደፈ የኔን እድፍ ወስዶ ልብሱን ንጹሕ የሆነ ልብሱን እድፈት የሌለበት ልብሱን ፈጽሞ እንከን የሌለበት ልብሱን አሳድፌዋለሁ። የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሷል። ተመለከትኳል ይህ የሚበዥበት ዓመት የደረሰ ጌታ ተመለከትኳል። የሚረዳ አልተገኘም። በርባን ስለራሱ የሚያወራው ምላስ የለውም። ምናፍ አለኝ ብሎ እስር ማቅለያ የውሳኔ ማቅለያ ይግባኝ የሚልበት ቋንቋና ቃል የለውም። የተባለው በሙሉ እውነት ነው። እጅ ከፍንጅም ተይዟል። አንዱ ምናለ ድሮ ነው፣ ፖሊስና እርምጃ ምን አለ፣ እናትና አባቱን የሆነ ለመውረስ ሲል ገደላቸው ልጁ ራሱ። እና ፍርድ ቤት ቀረበ እና ምን የፍርድ እንዲቀልል የሞት ፍርድ ተፈርዶበት እንዲቀልል ምንድን ነው፣ ልጁ ተነሳና ያው እንግዲህ ወላጅ አልባ ስለሆንኩ፣ ፍርድ ቤቱ ይህንን አይቶ ግራ ቀኙ ያቅልልልኛል። ወላጅ አልባ ማለት ራሱን በራሱ ወላጅ አልባ አድርጎ ወላጅ አልባ ነኛል። እንደዚህ እንኳ ማለት አይችልም። በርባን ከዚህም አይችልም። ሁሉ እጅ ከፍንጅ ነው ሲገል፣ እጅ ከፍንጅ ነው ሲሰርቅ፣ ሲገል፣ ሲደበድብ፣ ሲቀማ፣ የሚካድ አይደለም። ምን አለ ተመለከትኩ፣ የሚረዳ የለም። ኤፌሶን ሁለት ላይ ስታልቁት ምን ይላል? በኃጢአትና በበደላችን ምን ነበረን? ሙታን ሙታን ሆነን ዝም ብለን እንኖራለን። እናንተ ሰው ዝም ብሎ ይኖራል ሙታን ሆኖ ምን በላይ እንዳለው አለቃ ፍቃድ ምልልሳችን እኮ በላይ እንዳለው አለቃ ፍቃድ ነው እናገባለን እንወልዳለን እንማራለን እንትን እንላለን እንሮጣለን ወደዛ ወደ ዝም ብለን ኧረ እባክህ ጌታ ወይ ከዚህ ወት መቼ ነው አንል ተመለከትኳል አድን የሚል የለም ስለ ራሳችን ሀጢአት አውጣን አውጣን እንዴ እናንተ የእስራኤል ህዝብ እኮ በግብፅ ባርነት ሲኖር ጩኸ ይላል የፈርዖን አገዛዝ ከብዶበት ጩኸል እኮ ጩኸቱን እግዚአብሔር ምን አለ ሰማ በኃጢአት ባርነት የምንኖር እኛ አልጮሆንም፣ ጸጥ ብለን አድን የሚል የለም። ተስማምቶናል። በላይ ያለው አለቃ ፈቃድ ምልልስ ተስማምቶን ጸጥ ብለን የምንኖርም እንደ ፈርዖን አገዛዝ አልከበደንም። አባቶቻቸው የግብፅ ባርነት በቃን አንገፈገፈን ብለው ጮኸዋል። ለግብፅ ባህርነት የጮኸ እስራኤል ኃጢአት፣ ባሪ አድርጎት ሰይጣን ባሪ አድርጎት ጸጥ ብሏል። ከዚ ቢያይ ሰምቶ ሊመጣ ነበር። ዝም ነው አየው፣ ተመለከትኩ ተመለከትኩ አለ የሚረዳ አልተገኘም።

እግዚአብሔር አጠፋለሁ ሲል እኮ ሙሴ እኔን እኔን እነሱን ተዋቸው እኔን ብሏል። በደል እግዚአብሔር ወይ እኔን ቅጣና ይሄን ህዝብ ነፃ አውጣ የሚል የለም። የሚረዳ አልነበረም የሚያግዝም አልነበረም። ሰማይ ተደነቀ። በዛ በተጨበላለቀ በሙታንነት ህይወት እየተኖረ የሚረዳ ያልነበረም የሚያግዝም አልነበረም። ነፃ ይውጡ ከዚህ ከኃጢአት ባርነት ትውልድ ነፃ ይውጣ ብሎ የሚጮህ አልነበረም። ዛሬ እኮ ስለሆነ ብሔር የሚጮህ አለ። ህዝቤ አይነካ ብሎ የሚነሳ ዘራፍ ብሎአል። ስለሆነ ጭቆና እኮ የሚያወራ አለ እኮ። ስለዚህ ግን ሁሉ ዝም ብሏል። ሁሉ እያለቀ፣ ሁሉ ወደ ሲኦል እየተጋዘ፣ ሁሉ ዝም ብሏል። አየ ተመለከተ፣ የሚያግዝም የሚረዳም አልነበረም። ተደነኳል። ስለዚህ አለ ተደንቄ ያልቃል። የገዛ ክንዴ መድኃኒትን አመጣልኝ። የሚጮህ ባይኖር የሚጠራ ባይኖር ወኪል ባይኖር ህዝቡን የማይተው እግዚአብሔር፣ ህዝቡን ለአውሬ የማይሰጥ እግዚአብሔር ቀኞ መድኃኒትን አመጣለት። ልክ እንደ በርባን ከተጨማለቅንበት ህይወት የተነሳ አንደበታችንን አላቀን አድነን ማለት ከብዶ ነበር። በርባንም እንደሱ ይመስለኛል። የሚናገር ዝም ብሏል። የሚጮህለት የለም ዝም ብሏል። ግን ድንገት ካህናት ያስነሷቸው አመፀኞች በልእን ሾቅድ እንደሚሆን እኔ በርባን ይታየኛል። ይገደለሁ ብሎት ተሳስቶ ነው ጆሮዬ ነው ያለ ሁሉ የሰማ ይምስለኝ በርባን ይፈታ ኢየሱስ ይሰቀል። እናንተ የጩወት ድምፅ በዛ ኢየሱስ እንዲሰቀል በርባን እንዲ የዘረፋቸው ያሰቃያቸው እንዲቀጥል ያዳናቸው የፈወሳቸው የመገባቸው አምስት ሺህ ህፃናትና ሴቶች ሳይቆጠሩ አስባቸውታል። ህፃናቶቻቸው ሚስቶቻቸው ቢቆጠሩ ሚስቶቹ እንኳ አምስት ሺዎቹ አስር ይሆናሉ፣ ይደብላሉ። እያንዳንዱ ሁለት ሁለት ልጅ ቢኖረው ሀያ ሺህ ይሆናል። ሀያ ሺህ በልቶ አስራ ሁለት መሶብ ሲነሳ ሀያ ሺህ የሆነ ሰፈር የሆነ ከተማ ሀያ ሺህ ህዝብ አይቷል። ይሄንን ያዩትን ይሰቀላሉ። ቀኙ መድኃኒት ሲያመጣ እንደዚህ ነው። ይሄንን መድኃኒት ያመጣልን የእኛ እንባ አይደለም። ይህንን በፋሲካ የተሰጠንን መድኃኒት ያመጣልን የዘላለም ህይወትን የሚሰጥ መድኃኒት ራስምታትን የሚፈውስ አይደለም። ጨጓራን የሚያሽል አይደለም። የዘላለምን ህይወት የሚሰጥ መድኃኒት የመጣልን ለምነን አይደለም ዋይ ዋይ ብልቅ ብለን አልቅሰን አይደለም ይገባኛል ብለን አይደለም ልክ እንደ በርባን ሞታችንን በጸጋ ተቀብለን የሞት ፍርዳችንን የተገባን የኃጢአት ደሞዝ ሞት ስለሆነ ተቀብለን የምንኖርበት ህይወት ነበረ። የገዛ ክንዱ መድኃኒትን ያመጣለት እግዚአብሔር አይቶ ተመልክቶ ስለ ራሳችን ድህነት ራሳችን ማውራት ከብዶን አፋችን ተሸብቦ ባለበት በዛ ሰዓት አይቶ የተገረመ አይቶ የተደነቀ እግዚአብሔር የሚያድንም አግዛቸው እባክቷቸው የሚል የሌለ መሆኑን ባየ ጊዜ የተደነቀ እግዚአብሔር ክንዱ መድኃኒትን አመጣ። ለህዝብ ሁሉ የሚሆን መድኃኒት ሁሉን የሚፈውስ አመጣልን። ለምነን አልመጣልንም። አይቶ ራርቶ ላከው ይላል ልጁን። ምናለው አለው ላከው። አንድ ጌታ ሲናገር ምን አረገ? ወደ ወይም ቦታው ሎሌውን ላከ። ተመለሱ፣ እረፉ፣ ተዉ የሚል ሲልክ ያዙትና ሎሌውን ቀጥቅጠው ቀጥቅጠው እንደገና ሌላ ላከ። አሁንም ያንን ያዙትና ቀጥቅጠው ደብድበው፣ በቃ ልጄን አለ እግዚአብሔር። በብዙ ጎዳና ለአባቶቻችን እግዚአብሔር ለነቢያቱ አፍ ተናገረ ይላል። በዘመኑ መጨረሻ እኛ ደግሞ ዘመን ለደረሰልን ሰዎች ዘመን ለደረሰብን ሰዎች በልጁ ተናገረ። ልጄንስ ያፍሩታል፣ ልጄን ይሰሙታል። ባህራዎቼን ነው ያልሰሙት፣ ልጄ እንደ ባህራዎቼ አይደለም ብሎ ልጁን ላከ። እነዛ ማንን ሰምቶ እናንተዬ፣ ልጁንም ያዙት ደብድበው ሰቀኑት። ጴጥሮስ የህይወትን ራስ ገደላችሁት። የገደላችሁት የሆነ የአይሁድ የሰላሳ ሶስት ዓመት ወጣት ጎረምሳ አይደለም፣ አልነበረም። ስትገሉት የነበረው ስትተፉበት የነበረው ስትገፈትሩት የነበረው በርባንን አስፈትታችሁ እሱ እንዲሰቀል የለመናችሁት የህይወት ራስ ነው። ዛሬም እኮ ምድራችን ይህንን የህይወት ራስ እየገፋች ነው። አደባባዮቻቸው ላይ ቆመን ይህንን የህይወት ራስ ስናወራው ይገፉታል እኛን አደለም እኮ የገፉት ይህንን የህይወት ራስ ነው። ዛሬ አጋንንት አየሩ ላይ ያለ መንፈስ ትላንትኛን እኛን ተቆጣጥሮን ትላንትና እኛን ሲያመላልሰን የነበረ አየሩ ላይ ያለ የክፉ መናፈስ በኢየሱስ ስም ይመታ። የዛሬዋ ቀን ስለ እሱ የሚወራበት ነው። ለእኔ ተያዘልኝ። እኔ መያዝ የሚገባኝ የኔን ነው። ያ የመሀለኛው መስቀል የኔ ነበር። ዛሬ እያንዳንዳችን በዛ ፍርድ ቅጣት ልንቀጣ የተገባን ነበር። ለእኔ ነው ኢየሱስ የሆነ ሁሉ፣ የእኔ ታሪክ ነው። የእሱን ጀግንነት ላወራ ሳይሆን፣ የኔ ትርክት ነው። እሱማ ቀድሞም ጀግና ነው። እሱ በፊትም አምላክ ነው። ሙቶ ሲነሳ የሆነ የሆነ አይደለም የኔን የሞት ጣር ነው ያጠፋው። ወደ ሲኦል ወረደ ይላል። ምርኮን ማረከ፣ ለሰዎች ስጦታን ሰጠ። ሰይጣን ማርኮ የነበረውን ምን አለ ማረከ። ከዛስ? ለሰዎች ስጦታን ሰጠ። ለእኔና ለእናንተ ነው። ይህ ዋጋ አውርተ ነው የምንሄድ አይደለም። እያወራን እየተላቀስን አንሄድም። ለእኛ ነው፣ ለእኔ ነው። ሞቱን በስጋችን ሁሉ ጊዜ ተሸክመን፣ ለእኔ ሞቶልኛል፣ ለእኔ እኮ ከፍሎልኛል። እኔ አላለቅስም፣ እሱ አልቅሶልኛል። በከፈለው ህይወት ትቀልዳለ እንዴ ሙሉ ደም እኮ ነው የከፈለው። መጨረሻ ላይ በጦር ወጉት ይላል፣ ውሃ ወጣው ይላል። ውስጡ የቀረው የደም ጠብታ አልነበረም ኢየሱስ ውስጥ የቀረው ሲወጋ ውሃ ወጣ ይላል። ደሙን ጨርሶት ነበረ። በህይወት አትዝናና ተጠቀምበት፣ ስትጠቀም ይደሰታል። አላለቅስም፣ ኢየሱስ አልቅሶልኛል። እኔ በሱ እየሳኩ ኖራለሁ፣ እየተደሰትኩ ኖራለሁ። በከፈለው ዋጋ ሰለብሬት እያረግኩ እኖራለሁ። ፋሲካችን ኢየሱስ ታርዶልናል። ሞቱን አስበን እንድናለቅስ እንድናላቅስ አይደለም ፍላጎቱ ሞቶልኛል ከፍሎልኛል የሞቱ ጥቅም ገብቶን በዛ መኖር እንድንችል ይህ እኮ የኔ ነበር አንተ ከፈልክልኝ ስምን እባርካለሁ ከፍሎልኛል እያልኩኝ የከፈለልኝን እውቅና እየሰጠ እኖራለሁ። የኢየሱስ የሞት ሂደት ታሪክ አይደለም። አመታት ቆጥሬ የሆነ በአመት አንዴ ፋሲካ ህማማት ብዬ የማድረግ ሳይሆን ሁል ጊዜ ባይምሮዬ የማይጠፋ ትውስታዬ ነው። ከፋሲካ ማግስትም የሚቀጥል ነው። ከዶሮ ጋር የሚጠናቀቅ የኢየሱስ የመስቀል ትዝታ የለም። ሰኞ ኢየሱስ፣ ማክሰኞም ኢየሱስ፣ የዛሬ ወር ኢየሱስ፣ የዛሬ አመት ኢየሱስ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 እናንተ የእግዚአብሔርን ቤት የምትወዱ የእግዚአብሔር ቤት ስራ የኔ ቤት ስራ ነው ብላችሁ የተነሳችሁ ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን ያቀረብነውን የቤተ ክርስቲያን የህንጻ ግንባታ ስራ ጥሪ ተቀብላችሁ